እንግዲህ የዛሬው መረጃ ከወትሮ ለየት የሚያደርገው የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ ወርዶና አሽቆልቁሎ ነው። በዛሬው ዕለት እንግዲህ መረጃው እኔንም ገርሞኛል፣ እናንተንም ሊያስገርም ይችላል። በዶላር ምንዛሬ ላይ ብቻ 14 ብር ቅናሽ አዳሩን ማሳየቱ፣ እንዲሁም የተለያዩ የዓለም ሀገራት እጅግ በከፍተኛ ሁኔታ ወረዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 7 2018 እጅግ በሚገርምና በሚደንቅ ሁኔታ የጥቁር ገበያ ሐዋላ ሙሉ በሙሉ እንግዲህ ወርዶና አሽቆልቆሎ የአስራ ሰባት ሀገራትን መረጃ ይዘንላችሁ ቀርበናል። ከሰሞኑ እንግዲህ ብሔራዊ ባንክ ዶላርን ለጨርታ አቅርቦ የውጭ ምንዛሬ እጥረትን ለመቅረፍና በትዩ ገበያና በባንኮች መካከል ያለውን ሰፊ ልዩነት ለማጥበብ መረጃ ወደ እናንተ አድርሻለሁ። ታዲያ በዛሬው ዕለት አንድ የአሜሪካ ዶላር ላይ የ14 ብር ቅናሽ ማለትም፣ በትናንትና ዕለት መረጃችን አንድ የአሜሪካ ዶላር 174 ብር የነበረ ቢሆንም በዚህ ሰዓት የወጣው ሪፖርት ግን 161 ብር መሆኑ እጅግ በጣም ገርሞኛል። እናንተም ሊገርማችሁ ይችላል። ሌሎች ሀገራቶችስ የሚሉትን እንግዲህ ሙሉ መረጃ ነው በዛሬው ዕለት ወደ እናንተ ይዘን የቀረብነው። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በተለይ ሀገር ወዳድ የሆናችሁ የቻናሌ ተመልካቾች አላችሁ። የጥቁር ገበያ ሲቀንስ በኮመንት እየገባችሁ እሰይ ሰላም ለሀገራችን የምትሉ አላችሁ። እንደ ወትሮ እናንተ ወዳጆቼ ኮመንት ላይ በዚህ መልኩ እያሰፈራችሁ፣ በዛሬው እለት እንግዲህ አንድ የአሜሪካ ዶላርን መግቢያ ላይ እንደገለጽኩላችሁ 160 ብር ከ05 ሳንቲም ሲመነዘር 100 የአሜሪካ ዶላር 16000 5 ሳንቲም እየተመነዘረ እንደሚውልና ብላለፉት ቀናት ከነበረበት እንግዲህ የ14 ብር ቅናሽ ማሳየቱን ተመልክተናል። ሌላው ዩሮ ነው። በዛሬ ሁለት ዩሮንም ስንመለከት 195 ብር ከ10 ሳንቲም ሲመነዘር 100 ዩሮ 19510 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርንም ስንመለከት እጅግ በከፍተኛ ሁኔታ ወርዶ አንድ የኩዌት ዲናር 550 ብር ከ60 ሳንቲም ሲመነዘር 100 የኩዌት ዲናር 55000 ከ60 ሳንቲም ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የ17 ብር አካባቢ ቅናሽ አሳይቷል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊን ስንመለከት 216 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21640 የኢትዮጵያ ብር ሲመነዘር እንደሚውል ተመልክተናል ማለት ነው። በዛሬው ዕለት እንግዲህ የኳተር ሪያል መረጃውን ወደ እናንተ አላደረስንም። በነገ ዕለት የምናቀርብ ይሆናል። የሳዑዲ ሪያልን ስንመለከት እጅግ በሚገርም ሁኔታ እንግዲህ ሳውዲም ቅናሽ በማድረግ አራ አራት ብር ከ20 ሳንቲም ሲመነዘር 100 የሳዑዲ ሪያል 4420 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ ያስነበበን ሲሆን ትላንትና ላለፉ ቀናት ከነበረበት የ2 ብር ከ60 ሳንቲም ቅናሽ አሳይቷል ማለት ነው ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው የዱባይ ድርሃም እንግዲህ በዛሬ ዕለት ወደ 3 ብር ከ20 አካባቢ ቅናሽ በማድረግ አንድ የዱባይ ድርሃም 45 ብር ከ23 ሳንቲም ሲመነዘር 100 የዱባይ ድርሃም 4523 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 446 ብር ከ20 ሳንቲም ሲመነዘር 100 የባህሪን ዲናር 44610 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት እንግዲህ የ13 ብር ከ80 ቅናሽ አሳይቷል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናርን ስንመለከት 236 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር 23630 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት በሱም ላይ እንግዲህ የ9 ብር ከ80 ቅናሽ ተመልክተናል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው እለትም አንድ ኦማር ሪያልን ስንመለከት 430 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 43090 ሳንቲም ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የ19 ብር ቅናሽ ማድረጉ እጅግ በጣም ደስ የሚልና ለሀገራችን መልካም ነው። ሌላው ፓውንድ ስተርሊ ነው። በዛሬ ሁለት አንድ ፓውንድ ስተርሊ 218 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 21810 የኢትዮጵያ ብር ሲመነዘር እንደሚውልና ላለፉት ቀናት ከነበረበት የ12 ብር ቅናሽ አሳይቷል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ውለትም አንድ የእስራኤል ሽቅልን ስንመለከት 47 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 4720 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬ ውለት አንድ የካናዳ ዶላርን ስንመለከት 112 ብር ከ40 ሳንቲም ሲመነዘር 100 የካናዳ ዶላር 11240 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን በዛሬ ሁለት አንድ የቻይና ዩዋንን ስንመለከት 23 ብር ከ01 ሳንቲም ሲመነዘር 100 የቻይና ዩዋን 2301 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቱርኮች ሌሊ ነው። በዛሬ ሁለት አንድ ቱርክልን ስንመለከት አራት ብር ከ01 ሳንቲም ሲመነዘር 100 የቱርክ ሊራ 401 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢጂፕሽያን ፓውንድ ነው። በዛሬው ዕለት አንድ የኢጂፕሽያን ፓውንድ 3 ብር ከ30 ሳንቲም ሲመነዘር 100 የኢጂፕሽያን ፓውንድ 330 የኢትዮጵያ ብር ሲመነዘር እንደሚውል እንግዲህ ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደናንተ አድርሰናል። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ ባልታሰበ ሁኔታ በከፍተኛ ሁኔታ ወርዷል ማለት ነው። ይህ በተለይ ለሀገራችን እጅግ በጣም መልካምና ሀገር ወዳድ ለሆናችሁ ኢትዮጵያኖች ደስ የሚል ነገር ነው። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ እንግዲህ የባንክ የምንዛሬ መረጃን አሊያስኩም በነገው የማደርሳችሁ ይሆናል። በተለይ አሁን ላይ የባንክና የጥቁር ገበያ በከፍተኛ ሁኔታ መቀራረቡን ያሳያል ማለት ነው። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።